አሰላም፣ አሰላሙ አለይኩም ወረሀመቱላሂ ወበረካቱ ወድና የተከበራችሁ ቤተሰብ እንዴት ናችሁ? ደህና ናችሁ? ሰሞኑን በጣም ተጣፍተናል። ጠብቻለሁኝ፣ አልተመቸኝም ነበረ፣ ስራ ምናምን፣ ቢዚ፣ በጣም ቢዚ ነበር። እስኪ ዛሬ በጓደኛ ጋ የሆነ ብሎግ ውሏችንን ቀርጸን እናሳያችሁን ነበርና እስኪ ተከታተሉን። ዛሬ ዳቦ ነው የጋገር ነው፣ ያው እንደተለመደው እንጀራም አለ። እንጀራው ግን እንኳን ይቅር ሌላ ጊዜ እናሳያቸዋለን። ሰሞኑን ትሬንድ ታውቁታላችሁ። ይሄ በቅቤ ምናምን ቲክቶክ ሶሶ በጣም ትሬንድ አድርገው ነበር እና ጓደኛዬ ደግሞ እሱን ካልሰራን ሞቼ እገኛለሁ ብላ አዛርገኝ ነው እና ተከታተሉን። እዚህ ጋር ወደ አና አጅና አጅና አጅና ሁላችሁም እንደምታውቁት በነገራችን ላይ አጂና ስታጅኑ በጣም በደንብ ከ10 እስከ እስከ 15 ደቂቃ በደንብ መታሸት አለበት፣ ቆንጆ እና ሶፍት እንዲሆንላችሁ በእጅም ከሆነ በእጅ ወይም ደግሞ በማሽን ብታድርጉት የተመረጣ ነው። ምክንያቱም በደንብ አድርጎ አጅንላችኋል። አሁን እዚህ ጋ በሳህን አድርገን ትንሽ አንድ እስከ አርባ ደቂቃ ድረስ እስከሚቆይ በጎን ደግሞ ሌላ ቡና ምናምን እያልን እናሳያቸዋለን። ይሄ ከሰሀን አድርገን አርባ ደቂቃ ይገጃል ማለት ነው። ከአርባ ደቂቃ በኋላ እንገናኛለን። እስከዛው መልካም ቆይታ። ግን የሚገርማችሁ ነገር በጣም እየጣለ ነበር፣ ጓደኛ ጋ ማለት ነው የሆነ ላይሆንን ሞክረው፣ እሷ ካልሞክርን ሞቼ ይገኛለሁ አለች። እኔ ደግሞ ይቅርብን ምንወጥ ቦት ሆን ምናምን የተመረ የተጣላን ነበረ እዚህ ጋር ከአርባ ደቂቃ በኋላ ተገናኝተናል። እኔና ሊጣችን ግማሽ ግማሽ ነው የምናደርገው። ይሄንን ኖርማሊ ነው። በዚህኛው ደግሞ በየው በተለመዶ በርበሪ እና ዘይት፣ ዘይቱን ኦሊቭ ኦይል ነው። ቅቤ የለንም፣ ኦሊቭ ኦይል ነው የተጠቀምነው ዘይት ዘይቶን ማለት ነው። ይሄ ለትንሹ ለሙከራ ነው። እንደውም ጓደኛዬ ጋር እየተወራረድን ነበር። ምን እንዳለች ታውቃላችሁ? ካልጣፈጠ ምን ይሄድብሽ አላለችኝ። እ ወይ ግፋ አኮ። ኧረ ተይ ጓደኛዬ ተይ ግድ የለሽም። እሺ፣ አሁን ጣጣውን ጨርሶ ሰዓት ላይ ተጥዶዋል እላችኋለሁ። ሲበስል ደግሞ እንገናኛለን። ግን በጣም ቆንጆ እንደሚሆን ተስፋ አደርጋለሁ። ይሄ ዘይ ዘይቱን ሳይሆን የበርበሬው ሳይሆን የእኛው ግን በጣም ወድጄዋለሁ እዚህ ጋር ከበሰለ ጣጣውን ከጨረሰ በኋላ እዚህ ተገናኝተናል። በይዘው ጓደኛ ቀረጻ በጣም ጎበዝ ናት። ቅጠሯት፣ አሪፍ ካሜራማነች። ቁጥሯ እናስቀምጥላቸዋለሁ። ቅጠሯት፣ ጎበዝ ናት በጣም እኔ እንደ ሷል ቅርጽ የሚያምር በጣም ጎበዝ ባለሙያም ናት፣ ካሜራማንም ናት። ዜድ ቆንጆ በጣም ነማወድሽ ጓደኛ እዚህ ጋ ዳቦችን እንዴት እንደሚያምር በጣም ሶፍት የሆነ ዳቦ ነው። እንደውም እየበላ መጀመሪያ ላይ መግቢያ ላይ አሳይቻችኋለሁ። እዚህ ጋር እሷ በርበሬውን ስጨምር አላሳየዋችሁ ነበር፣ ይቅርታ አድርጉልኝ። እኔ በዛ እሷ ለበዛም ንትርክ ቅቤ ቢሆን ቢኖራችሁ ይመረጣል። በቅቤ በጣም ቆንጆ ነው የሚሆነው፣ ግን እኛ ቅቤ የለንም፣ ያው ስራ ቦታ ስለሆነ ዘይት፣ ዘይቱ ኦል ወይም ደግሞ ኖርማል ዘይት የምታደርጉት ነው። ግን በርበሬ ይኖራችሁ በርበሬውን ትንሽ በዛ አድርጉት። እኛ እንደ ጅማሮ ፈርተን ብዙም እንትን አላልንም። እዚህ ጋር የመጀመሪያው እንትን ያልኩት ላችሁ ነው። እና ወዶችዬ አሁን ቡናም ሻሂም ማዘጋጅተናል። ኑ እንጠጣ። ቡና የሚገርማችሁ ነገር በጣም ነው ቡና የምወደው እኔ። ቡና አዙሮ ሊደፋኝ ነው። አልተቻቻልም እኔና ቡና። ቡናዬ ጀበናም የለም በ ምንድነው ስሙ? ምንድነው? ዜድ ወይም በራድም አለብቻ የሆነ ነገር ነው፣ ወይኔ ነው ጓደኝ። እኔ አሁን በጎን ሻይ ይው ሻይ ወላችሁ። እዚህ ደግሞ የምንጣለው ጸብ ጸብ እና ይመስላችሁ ሻይ በግርፋ እ ግርፋና ሚስማር ሚስማር ሌላ ስም አለው። አይ ዶንት ኖው በእሱ አድርገን ነው። ሁለት አይነት ሻይ ነው የምንጠቀመው እኛ ኮከር ከሰው ቤት እራሱ ያለን አይመስልም። የሚገርማችሁ ነገር በጣም ሞዛዞች ነን። ቢስሚላ አይው አይው ነኝ እየተሞናደሁ አይ ሊማር እና አሁን ይሄንን ከበላን ከጠጣን በኋላ ነው ምን አስ የምንሄደው ወደ ውጭ እንሄዳለን። ኦ ሽሮዬ ይህን ይመስላል። ለማ ያው ስለቆየሁኝ ነው። እንገናኛለን። በአዲስ ቪዲዮ እመጣለሁ። ጠብቁኝ ሽዶቼ